እንግዲህ ውድ ቤተሰቦች እንዳያችሁት ማለት ነው፣ ሰኢድና ሰላም ተገናኛኙ ሰኢድና ሰላም ተገናኙ። ሰኢድ ፓስፖርቷን ይዞ ሰላም ማምጣቷን ሲሰማ ጊዜ እንኳን አላባከነም ማለት ነው። ቀጥ ብሎ ሰላም ቤት ሄዶ ፓስፖርትሽን ልስጥሽ፣ ፓስፖርቷን ለመስጠት ሳይሆን ሄዶ ሰኢድ አሁንም ማን እንደላካት ለምን እንደመጣች አሁንም የልጅቱ የልጁ እናት የተባለችውን ሴትዮ እየረሳ አይደለም፣ ሰይር ማለት ነው። አልረሳም። አንቺ ነሽ የደበቅሽው ይላታል። አልሰላምን ከዛ የመጣሽ እሱ መያልካሽ ነው ይላል። በቃ እዚህ እሱ በመጣ ሰዓት ሱትፋ መጣች። አሁን ላይ ያኔ ተልእኮ ይዛ የመጣች ነው እየመሰለው ያለው ማለት ነው። ሱብሃን አላ። አሁን እዚህ የመን ያገባለሁ እያለ ይዞ አልትግል በጎን ሰላም ስትመጣ ተልከሽ ሰርግል ታበላሽ ሱመያ ራሱ መታለች አብሮ ነው የመጡት እያሉ ነው ማለት ነው። ግን ሱመያ ከመጣች ለት ያልደወለችልኝም። ያኔ ሱመያ እዚህ ሰና አመጣ ዝምትረኛለች ብዬ ታኔ ተደብቃ ዝምትራለች ብዬ አላስብም እንደኔ ማለት ነው። ግን አሁን ሰኢድ ሱመያ ትሁን ሰላም ትሁን ያሉት ድንግርግር ብሎታል። አሁን ሱመያ ከሆነች ነው ያው ወላ የመን ሚስት የለ፣ ወላይ የመን ሚስት የለ፣ ደም ብሎ በቃ አገባለሁ፣ አገባለሁ፣ አገባለሁ በቃ ሁሉንም እንደዚህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ ሰላም። ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይባል፣ አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብያላችኋለሁ። እንግዲህ ምንድነው ዛሬ የመጣሁበት ነገር፣ ሰኢድ እንደሚታወቀው የመን መቷል ማለት ነው። የመን መቶ የመን ሚስት እየፈለገ ነው የመኒ ሚስት እያማረጠ ነው ማለት ነው። እንግዲህ ቺ የመኒ ሚስት ከየት እንደምትገኝ ያው ይገኛል። ግን ታምሺ ያው ብሩ የሚከፈላቸውን ነገር መክፈል ነው። ይሰጣሉ ለማንም ማለት ነው። አንዳንዶቹ አይሰጡም፣ አንዳንዶቹ ደግሞ ብር ነው እንጂ ይሰጣሉ። የዶሮ ፍቅርና የአረብ ፍቅር አንድ ነው ይባላል፣ አንዳንዴ ማለት ነው። ግን እስኪ አሁን እሱ እዚህ የመኒ ሚስት ሊፈልግ ሊያገባን የመጣው ሮዛም ጋር አልሆነለትም፣ እዛም ጋር አልሆነለትም፣ አዩም ጋር አልሆነለትም። እኔ አልኩት አዩንም፣ ሮዛንም፣ ሌላም ሴቶች አገባለሁ ማለት ህንተውና የልጆችን እናት ይቅርታ ጠይቀ በስርዓቱ በወግ በማድረጉ እንደገና ወደ ህይወታችሁ ተመለሱ። ወደ ነበራችሁበት ወደ ቀድሞ ህይወታችሁ ግቡ። ልጆቻችሁንም እንደዚህ አፈራርቃችሁ አታሳድጉ። በዚህ ሰዓት ላይ ልጆች ከአባትነት ግን ይናፍቃሉ። በዚህ ሰዓት ብዙ ነገር የሚያደርጉት ቅንጭላታቸው ውስጥ ብዙ ነገር ቀርጦ የሚይዙበት ሰዓት ነው። ለዛ ለዛን እናታቸው ጋር ተማልሳችሁ ኑሩ። መፋጠጥ ምንም እኮ ይሄ ቢፋቱም ጥቅም የለውም። ለምን ልጆች ተወልደዋል። በመሀል ልጅ የወለደ ሰው ተራርቆ ስለማይራራ ከፍቺም ደረጃ መዳረስ የለም። እንደዚህም ተራርቆ መኖር የለም። ሚስት የምትፈልግበትን ሚስት ጋር የምትሯሯጥበትን ጊዜህን ይህንን እርግፍ አድርገህ ትተህ እሷን ይቅርታ ጠይቀ ወደ ቤተ ወደ ህይወታችሁ ተመለሱ አልኩት ማለት ነው። ግን እሱ አይገባውም። በዚሁ አጋጣሚ አሁን ልጆቹ ሰኢድን ያውቃሉ። በተለይ ጀሚላ፣ አዜቃም ህጻን ነች እንጂ ታውቃለች። አባቷ እንደው እንዴት እንደው ማለት ነው አባቱን ይፈልጋሉ። ይሄንን ለልጆችህ የአባትነት ጊዜ ስጥ። የየመን ሚስትም ሆነ የሀበሻ ሚስት ለአንተ አያስፈልግህም፣ ካላስ ሚስት አለችት በቂት ነው አልኩ። በቃ አይገባውም። በዚሁ አጋጣሚ ሰላም ድንገት መጣች። እሱ ሚስት እየፈለገ ባለበት ሰዓት ሰላም ያለችበትን ቦታ አጣርቶ እስካሁን እንግዲህ ቆዩ፣ ሰላምና ሰኢድ ከተገናኙ ማለት ነው። እንዳያቸው ደንግጣ ትርግም ነው ያደረገችው። ያው እንግዲህ ምን ይደረግ፣ እሱ ሰላምን ፓስፖርት ሊሰጥ ፓስፖርቷን ሊመልስላት እሷ ጋር ሄደ ማለት ነው። ለምንድነው ፓስፖርት ሊመልስላት ሄደው ሰኢድ ሰላም ምን እንደሆነ ፍላጎቷ ከእሷን ለማረጋገጥ በድጋሚ ሰላም ይዞ ሊያወጣጣል። እና ውድ ቤተሰቦች ተመልሼ መጥቻለሁ። ሰላም ጋር ሂጅ የመጣሁት ይገርማቸዋል። እንዳያችሁት ነው ቪዲዮ ላይ በመሀል አስገብቼ የላችኋት ነው። መታለች እውነት ነው። እኔ ሰላም አለች ከፈችው።

አሰላሙ አለይኩም ወራህመቱላ ወበረካቱ ውድና የተከበራችሁ ቤተሰቦቻችን፣ ሰላም ሰላም ብያለሁ ብያላችሁ። በሰላማችሁ ብዝት ይበልን እያልኩኝ እንግዲህ የተመለሽ ብቻለሁ የማን ሰማ ከመጣወኝ አንድ ቪዲዮ ከአብዲ ጋር የሰራሁላችሁ። ከዛ በኋላ ምንም ቪዲዮ እየሰራሁ አልነበረም። በጣም ቢዚ ሆኝ የነበረ፣ ቢዚ ሆንኩበት ምክንያት ምንድን ነው? እንግዲህ የመጣሁበትን ጉዳይ ታውቃላችሁ። እዚህ የመጣሁት እንግዲህ እዛ ኢትዮጵያ አላገባ ስለ ሱመያ ሴቶቹን ስሪ አላስቀምጥ እያለች እያስቸገረች ስለነበረ በቃ እዛም ሆኜ በቃ የሮዛንም መልስ እንደሰማሁት ቶሎ ብዬ እዚህ የማውቃቸውን ሰዎች በቃ ለትዳር የምትሆን አሪፍ ሴት እድሜዋ ልጅ የሆነች ነገር ይውልኝ ቤተሰቦቹ ጠሩ ሆኑ ይውልኝ እና በቃ ወደሚያስፈልገው ፕሮሰስ መጥቼ እገባለሁ ብያቸው ነበረ እና እዛም እያለሁ አናገራቸው ነበር። በተረፈ በአካልም ተገናኝተን ከሰዎቹ ጋራ አውርቼ መንብዬ ብዬ እየጨራረስኩን ያሉት ማለት ነው። ለአገባ እዚህ ጋር ደስ የሚለው ደግሞ ለማግባት ስትፈልጉ አሁን አስቸኳይ ይሆንልኝ ካላችሁ ልጊቷ የሆነ ትምህርት ላይ የሆነ ጉዳይ ላይ ምናምን ከሌለች በስተቀር የሄደው ሰኢድ ማለት ነው። ለምን ሰላም ከዚህ በፊት ፓስፖርቷን እንደቀማት ታውቃላችሁ። ከዛ ቀጥሎ ደግሞ ሰላም ሰኢድ በመጣ ሰዓት የልጆቹ የልጁ እናት ማናት? ብዙ ነገር አጌት ተከታተለች፣ ስለነበረ አሁንም ሱመያ ከሱመያ ጋር መጥተሽ ነው ወይስ ሱመያ ልካሽ ነው? ያኔ ተልእኮ አለሽ? ለምን ተከትለሽ መጣሽ? በምንስ መጣሽ ነው ሴ ጥያቄ ማለት ነው። አሁንም ከሰላም ላይ ያልወረደበት ምክንያት ግን ደግሞ ሰላም እና እሱ የመጡበት ነገር አገጣጣሚ ሆነ እንጂ ሰላምና ሰኢድ ሰላም የመጣችው ሰኢድን ለመከታተል አይመስለኝም። አይደለም ማለት ነው። እኔ ራሱ ጠይቅ ያነበረ ሰላምን የመጣችው ከሰኢድ በኋላ ነው ከሰኢድ በፊት አይደለም። ግን ሰኢድ ደግሞ አሁን ላይ በምን ያዘው ሰላም ሰኢድን የተከታተለች አሁንም እንዳያገባ ነገር መሻክል እንድትፈጥር የመጣች አድርጎ ነው እያሰባት ያለው ማለት ነው። ግን ደግሞ ሰላም የመጣችው ለሌላ ጉዳይ ነው። እዚህ የሆነ የምታስተካክለው ነገር ስለነበረ ያንን ጉዳይ ለማስተካከል ነው የመጣችው ማለት ነው። ግን ሰኢድ ደግሞ ይህንን ጉዳይ በጭራሽ ሊያምንም ሆነ ሊቀበለው ፍቃደኛ አይደለም። ለምን አላውቅም። አንዳንዴ እኮ የሆነ ነገር በመሀል ይፈጠራል። ከዛ ከተፈጠረ ደግሞ ያ ነገር እው ይረሳል፣ እው ይተዋል። ከሁለት አንዱ ነው የሚሆነው ማለት ነው። ሰኢድ ግን ወይ አይረሳም ወይ አይተውም ወይ ቁም ነገር ሰርቶ ወደ ህይወቱ አይመለስም። በስ ሲደበላለቅ ሲያመሳስል እዝ ደረሰ ይቅርታ ጠይቅ ያለው ሰው ሁሉ ለእሱ መጥፎ ነው። በቃ አብዲ ራሱ አብዲ አሁን ባለፈው አብዲ ጋር ተገናኝቶ የሰሩትን ቪዲዮ አይታችኋል ማለት ነው። ምን ምናለ አብዲ እንግዲህ እሱ መያዘ ስትመጣ አንተ ነህ ምናምን ጥፋተኛ አብዲ ሱመያ ነበር ጥፋተኛ ሲያደርግ የነበረው ማለት ነው። እሱን ነገር ቀይር አድርጎ አሁን ከሱመያ ጎን ሆነ ያደረገውን ሁሉ ረስቶ። እንደዚህ አይነትም አጋጣጣሚ አለ። ሰኢድም አሁን ያደረገውን ነገር ረስቶ በአዲስ ነገር በቃ ከአእምሮ ውስጥ ያለውን ነገር ጥርግ አድርጎ አውጥቶ ተራርቀው ስለማይራራቁ በጊዜ ወደ ህይወታቸው ቢመለሱ ደስ ይለኛል ማለት ነው እና በዚሁ አጋጣሚ ምንድን ነው ምላችሁ የፈለኩት አሁን ሰኢድ ሰላም እዚህ ስለመጣች አላስችለው ብሎ የማገባትን ሴት ልታበላሽብኝ ነው፣ ሳላገባ አሁንም ትዳሬን ሳልጨርስ የጀመርኩትን ነገር ሳልጨርስ ለምን የምን ይላገባ ነው ብሎ ስላወራ ይህንን ሰምታ ነው እንጂ የመጣችው፣ አትመጣም ነበረ። እኔ ጋ እንዴት አገጣጣሚ ሆኖ እኔን ተከትላ የመንገባች አለ ማለት ነው። እሷ አሁን ሰኢድ እያደረገ ያለው ነገር ለሱ ትክክል መስሎት ይሆናል። ያኔ ሽቡ አንዳንዴ በሸሪአ ይፈቅዳል ሳ ማግባት ብቻ ሳይሆን አንዳንዴ የሴቶችን ሀቅ መወጣት ግዴታ አለ። አሁን እሱ ሀቃቸውን ሳይሆን ዝም ብሎ አገባለሁ አገባለሁ አገባለሁ እያለ ቢሄድ ቢሮጥ ምን ይደረጋል? ምንም ጥቅም የለውም። ለሱም አይጠቅም ለሌሎቹም አይጠቅምም። ሲቀጥል ሁለተኛ ነገር አሁን ሰኢድ እዚህ የማን ሚስት እያስፈለገ ነው? እያስፈለገ ነው። አሁን ሰላም ስለመጣችበት ብቻ ሽካኬ ውስጥ ጥርጣሬ ውስጥ ገባ ማለት ነው። እና ደግሞ ሌላ ነገር የልጁን እና ሰኢድ አረሳትም። እስካሁን ድረስ የልጁ እናት የተባለችውን ሴት አረሳም ማለት ነው። ማግኘት ይፈልጋል እሷን ሴትዮ ሰላም እንደደበቀቻት። እኔና ሱመያ ዛ ጊዜ ሆቴል ውስጥ ተገናኝተን ዝም ያል ነው ስለ ልጅቱ ማንሳት የተወች ሱመያ፣ እኔና እሷ ስለ ልጅቱ የሆነ ነገር አግኝተን የምናውቀውን ነገር አውቀን ዝም ያልነ ነው የመሰለው። እኛ ለምን እንደብቃታለን? ካገኘናት፣ ሌሽ እንደብቃታለን? አንደብቃትም። ሰላምስ ምን ታደርግላታለች? እሷ እንደብቃ። ያኔ ምን እንትን የሚባል ነገር አለ። ሰላም አሁን እቺን ሴትዮ ከሱ ብትደብቃት ምን ታገኛለች? እሱስ ምን ታደርግለታለች? ልጁ የኔ አይደለም ብሏ ተናግሯል? ልጁ የእሱ ካልሆነ ሴትዮዋ ጋር ምን ምን ጉዳይ አለው? ተገኘች፣ ተደበቀች፣ ሄደች፣ ኖረች ምን ምንም ልዩነት የሌለው ነገር ነው። እሱ ግን ትክክለኛውን ነገር የቱ እንደሆነ እንዴት እንደሆነ ምንም ሊገባው አልቻለም። ምንም አንዳንዴ ጥሩ እየሰራ ያለ ጥሩውን ነገር በድንገት ያፈርሰዋል ማለት ነው። ይሄ ደግሞ ጥሩ አይደለም በፍጹም ያኔ የማይሆን ነገር አያችሁ። እንዴት ነው አንዳንዴ ማድረግ የምትችሉትን ነገር ትታችሁ የማይሆን ነገር ስታደርጉ መጨረሻ ላይ ነው የሚገባው ለሰው ማለት ነው ያ ነገር ስህተት እንደሆነ መጨረሻ ላይ ያኔ ታውቃላችሁ፣ መጨረሻ ላይ ይገባችኋል። ግን በዛ ሰዓት ጊዜው ረፍዷል። እመኑ፣ በዛ ሰዓት ሁሉም ጊዜ ረፍዷል። ጊዜው ተቃጥሮባችኋል። ሰኢድ ማሁን እያደረገ ያለው የሚያደርገው ነገር ሁሉ ከረፈደ የገባውና ይቆጨዋል። በዛ ሰዓት ከአዩ ጋር ሆኖ አንድ አንዳንዴ የሚያሳዝነኝ ነበረ። ያኔ እንደዛ አይነት ህይወት ወይ አታከብረው ወይ ምን አትለው እንደዛ ሲሆን ያኔ በጣም ያሳዝነኝ ነበር። ከአዩ ጋርም ተለያይቶ ወደ ራሱ በመመለሻው ጊዜ እንደገና ሌላ ችግር ውስጥ፣ እንደገና ሌላ መሳይቅ፣ እንደገና ሌላ መሻከል፣ የማይሆን ነገር የሌለ ነገር ያደርጋል። ለምን እሱ ያለ ሳይት መኖር አይችልም እንዴ ቆሜ ቀረው፣ አለቁ ምንዳ ቆም ቆሜ ቆሜ ቀረው። ቆሜ ልታስቀሩኝ ነው እንዴ? እንዴት ቁሞ ይቀራል ሰው? አግብቷል። ሚስት አለው። ልጆች አሉት። ሰው ሚስት እና ልጅ አለው ሰው ቆሜ ቀረው ይላል እንዴ? አይልም። ለምን ምን ስለሆኑ እንደዚህ ይባላል?